ምናልባት ይሄ ቪዲዮም ለቤተሰቦቹ ይጠቅማቸዋል ብዬ አስባለሁ፣ ስለሚቀመጥ ስልክም ላልደውላቸው ስለምችል ማለት ነው። ብዙ ተስፋ ነበረኝ፣ ብዙ ዓላማ ነበረኝ። የቻልሽበት ምክንያት ምንድን ነው? ምክንያቱ ሌላ ሰው ስላፈቀረ ነው? ዱብሄዶ ስለካደሽ ነው? በደንብ ግልጽ አርጌላችሁ፣ በደንብ እንዲረዱሽ። በእርግጥ ሊያገባ ነው? እንደዛ ካለሽ በኋላ እንዴት ወሰንሽ ወደ ሚዲያ ለመውጣት ፈለግሽ ምክንያቱም ብዙዎች ይህን ውሳኔ ይፈሩታል ብዙዎቹ ራሳቸውን አረፉታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ ድህነት የተከበራችሁ ሽታ ቲዩብ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ይገባል ሰላም ነው አላህ ስብሐት ወተዓላ በእያላችሁበት ሰላማችሁ ነው ያብዛልኝ፣ አገራችንም ሰላም አድርገልን ያልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ሽላችሁ የምጣሁት ሁለት አይነት ቪዲዮ ነው። አንደኛው ከዚህ በፊት ቪዲዮ አንድ ለቅቄላችሁ ነበር። አንድ እህታችን ባሏ ስደት ሆኖ እሷ ሀገር ላይ ሆኗ እሷ አብረው በነበሩበት ሰዓት የራቆት ቪዲዮ አንስቷት ስደት ከሄደ በኋላ ያንን ቪዲዮ በሚዲያ ላይ ለቆ እንደሚያዋርዳት እያስፈራራት እንደሆነ ራሷን ልታጠፋ እንደፈለገ ተናግራ ነበረ። ስለ እሷም ቪዲዮ አለ። ሌላኛው ደግሞ አንድ እህታችን ስደት ላይ ሆነ አረብ ሀገር ላይ ቤተሰቦቿ ያላትን ንብረት ሁሉ በባዶ አስቀርቶባት በነሱ ተበሳጭታ ራሷን ልታጠፋ እንደሆነ እና የመጨረሻ ቪዲዮዋ እንደሆነ ስትናገር ነበረ። እሱንም ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ መከታተል ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። ለቤት የማዲሰውናችሁ ሰብስክራይብ አድርጉ እባካቸው። አረብ አገር ላይ ያላችሁ ቤተሰቦቻችሁ ያላችሁን ንብረታችሁን ሊያጠፉባችሁ ይችላል። ባል ሊሆን ይችላል የተለያየ ሰው። በቃ እኛን ሊያጠቃን የሚፈልግ ሰው ይኖራል። ግን ሆኖም እኛ በህይወት እስካለን ድረስ ያንን የሰራ ነውን ገንዘብ መልሰን እናገኘዋለን። ህይወታችንን ካጠፋን ግን አዱኒያም አኬራም ነው የምናበላሸው። ገባችሁ አደለ? እባካችሁ እህቶች ራሳችሁን ጠብቁ። ባልም ሆኖ ወይም የራቆት ቪዲዮ ለባሎቻችሁ ወይ አምናችሁን ለፍቅረኛ ልካችሁ መጨረሻ ላይ ይህንም ቪዲዮ ለቅባችኋለሁ። ራሳችሁን ይሄን ያክል ብር ካልሰጣሽኝ ብሎ በሚያስፈራራችሁ ሰዓት እናንተ የምትመርጡት ምንድን ነው ያንን ቪዲዮ ቤተሰቤ ከሚያይብኝ እኔ ሞቼ ቢገላገል ይሻለኛል ብላችሁ ራሳችሁ ላይ ውሳኔ የምትወስኑ ሰዎች አላችሁ ማለት ነው እባካችሁ እህቶቼ ቪዲዮ የያዘውም ሰው ከፈለገ ይልቀቀው እናንተ ያንን ሰው ወዳችሁት አምናችሁት ነው እንጂ እቻ ሁኔታችን ያጋጠማት ነገር ምንድነው ባሏ የገዛ ባሏ ነው ራሷ አይደለም የላከችለት እሱ አብሮ በነበሩ ሰዓት አብሮ በተኙበት እሷ ሳታቅ የራቁት ቪዲዮ አንስቷት ምንድን ነው ያደረጋት? እሱ ስደት ከሄደ በኋላ ለዛውም እኮ የልጇ እናት ናት። ገባችሁ አይደለም? የገዛ የልጇ አባት ነው ይህንን ነገር ያደረገባት ማለት ነው። የምትወደው እንኳን ፍቅረኛ ቀርቶ ማለት ነው። እና የፈለገ ያክል ይሄን እንደዚህ ቢያድ እንደዚህ አይነት ነገሮችን ወንዶች ይዞባችሁ በሚያስፈራራችሁ ሰዓት እናንተ ነፍስያችሁ ላይ መወሰን የለባችሁም። ከፈለገ ይልቀቀው። እናንተ በዛን ሰዓት ወዳችሁት ነው እንጂ ያደረጋችሁት ምንም ዝምብላችሁ፣ እናንተ ሚዲያ ላይ ለመታየት አይደለም ፈልጋችሁ ያደረጋችሁት። በዚህ ሰዓት ላይ ደግሞ ማንንም ማመን የለብንም። ሁላችሁ እህቶቼ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ከዛ ውጭ ከላስ እናንተ በስህተትም ይሁን በምንም ይሁን በዛን ሰዓት እናንተ ካደረጋችሁትም ወላሂ ላዚም ነው እምላችሁ፣ ከፈለገ ይልቀቀው። እናንተ እናንተን ራሳችሁን ታቃላችሁ። በቃ ከዚህ በኋላ ደግሞ ሌሎች እህቶች ደግሞ ይህንን ነገር ላለማድረግ ጥንቃቄ አድርጉ። እንኳን ፍቅረኛ አይደለም ባልም እየታመን አይደለም በዚህ ሰዓት ላይ ማለት ነውና በተለይ ደግሞ ቤተሰብ አሰቃይቷችሁ እንደዚሁም ደግሞ ብዙ ነገር አድርጓችሁ በቤተሰብ ብራችሁን ሊጠፋባችሁ ይችላል። ወይ ገዛ ቤተሰባችሁ ወንድምህት እናንተ ለፍታችሁ ያስተማራችሁ ብዙ ነገር ያደረጋችሁለት ሊኪዳችሁና እናንተን ምንም እንዳላደረጋችሁ አድርጎ እናንተን ህይወታችሁን ሊያመሰቃቅሉባችሁ ይችላሉ። ግን እናንተ እነሱ ይሄንን ነገር አድርጎኛል ብላችሁ እቺ ዱኒያ ላይ መኖርን ትቻችሁ ወደ አኬራ ሄዳለሁ ብላችሁ ካሰባችሁ የአኬራው ነው የሚጠብቃችሁ። እች ዱኒያ ላይ ካለን እኛ መጥፎ እየሰራን ከሆነ በህይወታችን አንድ ቀን ተውበት አድርገን ተመልሰን ወደ ፈጣሪያችን በተጠጋን ሰዓት አላህ ሱብሐነ ወተዓላ ደግሞ ይቅር ይለናል። ገባችሁ አደለ? ይቅር ባለን ሰዓት ደግሞ ተውበት አድርገን እኛ የመጨረሻው ቤታችንን ማስተካከል እንችላለን። ግን አዱኒያ ላይ ማስተካከል የሚባል ነገር የለም። እድሜ ልካችሁን ነው አኼራ ላይ እየተሰቃያችሁ የምትኖሩት ማለት ነው። ይህን ነገር እያሰባችሁ አሁን ደግሞ ቪዲዮውን እስከ መጨረሻው ተከታተሉት። እንደነገርኳችሁ ላይክ፣ ሼር ትርሱ። ወደ ቪዲዮ። እንዴት ወሰነች? ወደ ሚዲያ ለመውጣት ፈለግሽ? ምክንያቱም ብዙዎች ይህን ውሳኔ ይፈሩታል። ብዙዎቹ ራሳቸውን አጥፍተዋል። ብዙዎቹ ከሀገር ተሰደው ጠፍተዋል። ብዙዎቹ ካሉበት ህይወት ርቀዋል። በጣም ብዙ ችግር ደርሶባቸዋል። በቤተሰብ በማህበረሰብ በራሳቸው ላይ በጣም ብዙ እንግልት የደረሰባቸው አሉ። ብዙ እህቶች የምናውቃቸው አሉ፣ ድንገት ራሳቸውን አጠፉ የሚባሉ። አንቺ ግን ያንን ቻሌንጅ ሁሉ አልፈሽ እንዴት በሚዲያ እንዲህ የመሰለ ንግግር ምንም ልታደረገኝ አትችልም ከፈለግ አውጣው ብለሽ በድፍረት እንዴት ለመናገር ወሰንሽ? ምክንያቱም ሙስሊም ስለሆንኩ ከሙስሊም ሙስሊም ስለሆንኩ ምክንያቱም የዚህን ዱኒያ ካልቻር ራሴን አጥፍቼ ከሄድ የአክራው ይጠብቀኛል። የአክራውን ግን የትም ሊሄደው አልችልም። ምክንያቱም ዛሬ ለእናንተ አውርቼ ብለቅ እናንተ ከጎኔ ልትሆኑ ትችላላችሁ። የአክራውን ግን ሁላችንም እዛ ስንል ነፍሳችን ነው እንጂ የምንለው የማንንም ነፍስ ነፍስ አንለው። እና እውነት ነው፣ ሁሉም ራሳቸውን እያጠፉ ነው። በእርግጥ እሱ እንዲ ሲለኝ ራሴን አጥፍቼ እንድሞት ነው የፈለገው ማለት ልጄም እንድላይ ልጄም እንድትበተን ነው የፈለገው። በእርግጥ ይቺ ልጅ ሴት ናት። እኔ ላይ የደረሰው ፈተና እንድደርስባት አልፈልግም። ምክንያቱም እኔ ለእሷን መኖር ያለብኝ፣ ህይወት ይቀጥላል። ወንድ ቤድ ወንድ ይመጣል እና እንደማልፈለው ያለሱ መኖር እንደምችል ላሳዩ ስለምፈልግ ብቻ ነው። አዎ ከዚህ ስደትን መርጫለሁ። ስደትን አው በእርግጥ እናቴ ልትይዛት ትችላለች። እዚህ ጋር ግን እናቴ ህይወቷን ሊያልፍ ይችላል። ምንም ማቆ ነገር የለምን እዚህ ጋር ማለት ነው። ያላ ስራ ነው ሁሉም ነገር። ወንድምም አለ፣ እህትም አለ እነሱ ሊወዛት ይችላሉ። ነገር ግን ነገር ግን ነገር ካላ ነው ሁሉም ነገር የሚመጣው እና ለእሷ መኖር አለብኝ። ማንም ሰው ደግሞ ፈርቶን ወደኋላ እንዲል አልፈልግም። ከእኔ እንዲማሩ ስለምፈልግ ነው። ህይወት እንደሚቀጥል ማወቅ አለባቸው። ወንድ ብሄድ ወንድ ይመጣል፣ ሴት ብትሄድ ሴት ትመጣል። ነገር ግን እንደሱን ላናገኝ እንችላለን፣ እንደሷ ላናገኝ እንችላለን። እና ግን መተካ የሌለው እናት ብቻ ናት። እናት የትም ብትሄድ ላትመጣ ትችላለች። አባትም ላይ መጣ ይችላል። ልጅ ድጋሜ ከሞተ ሊወለድ ይችላል። ድጋሜ ግን እንደሱ ላይሆን ይችላል። ህይወት ይቀጥላል። ባንፈራ ወደኋላ ባንል ነው የምለው። እንደዚያውም ልክ ጓደኞቼ ሙባሪክ ሁለቱም ሚዛን እናንተ ሚዛን አጠገቤ ስላላችሁ እናንተም በጣም ነው ማመሰግናችሁ። ፈልጋችሁን ስላገኛችሁ በጣም ነው የምወደው። እንደዚያው ልክ ደግሞ ለእኔ ዱዐይ እያረጋችሁ። የት ናትቺ ልጅ ራሷን አጥፍታለች የምትሉት፣ እኔ ራሴን አላጥፋውም አለው በሕይወት እስካለሁ፣ በወርቅም ብነሳም አለው እና ደግሞ እሱ ይታሰር፣ እናስረዋለን ያላችሁ አትሰሩት። ምክንያቱም ዘዛ ከፋይ አላህ ነው አላህ ነው የሚከፍለው እንጂ እኔ አልከፍልም። ነገር የልጄ አባት ነው። እኔ እንደሱ ክፉ አሉ የአግባ ያግባ መንገዱን ጻቅ ያርግለት። ነገር ግን ዘገየም ረፈደ የኔ ማንነት ሊገባው ይችላል። ያኔ ግን ወደ እኔ ተመልሶ ይቅርታ ለመጠየቅ ጊዜው ረፍድበታል፣ ይመሽበታል። ያኔ ግን እኔ ርቄ ይሄዳለሁ ከልጄ ጋር ከቤተሰቦች ጋር ከእናቴ ጋር ደስተኛ ሕይወት እየኖርኩ ነው። ዛሬ የመጣሁት የመጨረሻ ቪዲዮ ለመስራት ነው። እንዲሁ ደግሞ ያስቀየምኳቸው ልጆችን ካለ ይቅርታ ለመጠየቅ ነው። ሳላውቅ በስህተት አውቄ በድፍረት ያስቀየምኳችሁ ልጆች ካላችሁ በሉ እግዚአብሔር ፍቅር ይቅርበሉ። እንዲሁም ሙስሊም እህት ወንድሞችን ለአላህ ብላችሁ አፉበሉ። በመቀጠል ምናልባት ይሄ ቪዲዮም ለቤተሰቦችም ይጠቅማቸዋል ብዬ አስባለሁ። ስለሚቀመጥ ደስታ ከኔ ይርቋል፣ ሰላም ከኔ ይርቋል፣ ፍቅርም ከኔ ይርቋል። ማንም ሰው ካጠገበ የለም። አይዞሽ በርቺ ጠንክሪ የሚል ተስፋ የሚሰጥ ሰው ማንም ሰው የለም። አንድ ወንድሜና አንድ እህት የነበሩ የእኔ ታናሽ ታናናሾች፣ እነሱ የት ናቸው? እኔ የት ነኝ? በፈለግኩ በሰዓት አላገኛቸውም። እንደ ከፋኝም አያውቁ። ልቤ እንደተሰበረ አያውቁ። ታናሽ ወንድሜ እኳን ከስደት ስመለስም አላገኘወጥም ሌሎቹ አግኝቻቹ አግኝቻችኋለሁ ታናሽ እህቴም አግኝቻታአለው የታናሽ የታናሽ ግን ስደት ናት ያለችው አላገኘኋትም ላላገኛት ለዘላለም ልለያት ነው እንዲሁም ታላቅ ወንድሜን ታላቅ እህቴን አላገኘኋቸውም እነሱም እንደዛ ለነገሩ እኔ ኖርኩም አልኖርኩም ስለማያስፈልጋቸው እጣ ፋንታዬ እንደዚህ ስለሆነ የመጨረሻ ተስፋዬ ስለተሟጠጠ ለሁላችሁም ይቅርታ ጠይቂያችኋለሁ ይቅር በሉኝ እስከ ዛሬ አብረን ስለተጓዘን ለዚች ሞልታ ለሟት ሞላ አለም ስንባላ ስንቧጨቅ ለነበር ነው ተገባብረን ተፋቅረን ተዋደን እየኖርን እንኳን ማትበቃን አለም ላይ ስንባላ ነበርና ለዘል አለም ሀዘን ከቤትሽ አይጥፋ ብላችሁ ስትረግሙ ይለነበረ እንኳን ደስ አላችሁ። ለዘልአለም ከቤት ሀዘን አይጥፋ ለቅሶ እቤትሽ ጎርፉን የግባ ስትሉ ለነበረው እንኳን ደስ አላችሁ። እናንተ እንደዛ ብላችሁ ብትረግሙኝም እኔ ግን አልረግማችሁም። ምክንያቱም ሐዘን ማለት ምን ማለት እንደሆነ ስለማውቀው። እኔ ለሰው ክፉ አይደለሁም፣ ክፉ ማድረግ አላውቅም። ፍጹም ነኝ እያልኩ አይደለም። ከሰው ስህተት ከብረት ዝገት አይጠፋም። መሳሳት እችላለሁ፣ ግን ደግሞ እንደተሳሳት ካወቁ ካወቅ ይቅርታ እጠይቃለሁ። ደስ የሚለው ነገር ይሄ ነው እና እንኳን ደስ አላችሁ ልላችሁ ነው። ፈጣሪ ብቻ ነው፣ ከፈጣሪ በታች ደግሞ ስለእኔ የማውቀው እኔ ነኝ። ለሰክፉ አደለው መልካም ነገር የምመኝ እንጂ መጥፎ ነገር የምመኝ ሴትም አይደለው በጣም ሰው አምናለው ሰው ግን ለእኔ አይታመንልኝም የሴት ጓደኛም የለኝም በቃ ማንም የለም ከጎኔ እንደምታዩት ቤቱ እቃ ሞልቷል እቃ ብቻ ነው ያለው በቤቴ ውስጥ ፍቅር የለም ሰላም የለም ደስታ የለም ሁሉም ነገር ከኔ ርቋል። ለምን እንደሆነ ግን አላውቅም። ምስጥሩ ምን እንደሆነ ታውቃላችሁ? በቀጥታ ስልክም ከዚህ በኋላ ላይ ሰራ ይችላል። ስልኬ ላታገኙኝም ትችላላችሁ። ግን እናንተ እንደምጠሉኝ እኔ አልጠላችሁ። በጣም ነው የምወዳችሁ። ወላጅ እናቴ ስደት እያለው ምንም እንዳትሆኝብኝ እፈልግ ነበር። እግዚአብሔር ይመስገን ምንም አልወድሽም። በአካል ተገናኘ

እማዬ በጣም ወድሻለሁ። ወንድሜ ታናሽ ወንድሜ ዳርጌ በጣም ወድሃለሁ። እንዲሁም ታናሽ እህቴ እንቦቱ ሳምራውት ህልፍቲ በጣም ነው የምወዳችሁ። ከዛ በላይ ያላችሁ እግዚአብሔር ይጠብቃችሁ። ልቤ እንዴት እንዳቆሰላችሁ ስለማውቀው ሰው የዘራውን አይደለም የሚያጭደው። የእኔ መጨረሻ ይሄ ነው አይደለም በአረብ አገር እድሜን ጨረስኩኝ፣ ጊዜን አቃጠልኩኝ፣ እንደ ሻማ እየገለጽኩኝ እናንተ አስተማርኩኝ፣ ትልቅ ደረጃ ላደረስኳችሁ ለእኔ ግን በምላሽም እንደሰጣችሁን ታውቃላችሁ። ምንም አላችሁ ባላችሁበት ፈጣሪ አምላክ ይጠብቅልኝ። አመሰግናለሁ።